የምክንያትና የውጤት ሕግ። ሁሉም ነገር ለመከሰቱ መነሻ የሆነ ምክንያት አለው። አሪስቶትል የምንኖረው በአጋጣሚ ሳይሆን በሕግ በሚመራ ዓለም ውስጥ እንደሆነ ይነግረናል። ምክንያቱ ምን እንደሆነ ባናውቀውም ሁሉም ነገር የሚሆነው በምክንያት መሆኑን መገመት አያቅተንም። እያንዳንዱ ነገር የተለየ ምክንያት ወይም ምንጭ ያለው። ይህ መርህ የምዕራባውያን አስተሳሰብና ፍልስፍና የማዕዘን ድንጋይ ሆኖ የቆመ ሲሆን የብረት ሕግ የሚል ስያሜም አግኝቷል። እውነትን ማሳደድና በክስተቶች መካከል ያሉ የምክንያት ግንኙነቶችን መመርመር እንደ ሳይንስ፣ ቴክኖሎጂ፣ ህክምና፣ ፍልስፍናና ጦርነትን ጨምሮ ባሉ የምዕራባውያን ስልጣኔዎችም ውስጥ ከ2000 ዓመታት በላይ ጥቅም ላይ ውሏል። በአሁኑ ጊዜ ይህ ህግ አለማችንን በመቅረጽ ላይ የሚገኙትን አስደናቂ የቴክኖሎጂ እድገቶችን መምራቱን ቀጥሏል። ይህ ህግ ሀብት፣ ደስታ፣ ብልጽግና እና የንግድ ስኬቶችን ጨምሮ ሁሉም ነገሮች በቀጥታም ሆነ በተዘዋዋሪ መንገድ ከሁሉ ምክንያቶች ወይም ድርጊቶች ፈልቀው የሚመጡ ውጤቶች መሆናቸውን ይደነግጋል። በሌላ አነጋገር የተፈለገውን ውጤት በግልጽ መግለጽ ከተቻለ ይህንን ውጤት ለማግኘት ምንም ማድረግ እንዳለብን አስቀድመን ማወቅ እንችላለን ማለት ነው። ለምሳሌ አንድ ሰው ከ10 ዓመት በኋላ መኪና የመግዛት ዓላማ ካለው እና ደሞዙ በወር 10 ሺ ብር ቢሆን አሁን ባለበት ሁኔታ ሳይበላ ሳይጠጣ ማጠራቀም የሚችለው 1.2 ሚሊዮን ብር ነው። ሆኖም እንደ ዋጋ ግሽበት ያሉትን ሌሎች ተጨበጥ ሁኔታዎችን መመርመር ከጀመረ ይህ መኪና የመግዛት ህልሙ ፈጽሞ የማይደርስበት እንደሆነ ይረዳል። እናም መኪና የመግዛት እቅዱን ለማሳካት የግዴታ ስራውን መቀየር ወይም አዲስ የቢዝነስ ስራ መጀመር ይኖርበታል። በዚህም ቀደም ሲል ተመሳሳይ ዓላማ የነበራቸውና ያሳኩ ግለሰቦችን በማጥናትና ድርጅቶቻቸውን በመኮረጅ ተመሳሳይ ውጤቶችን ማግኘት ይችላል። ስኬት አጋጣሚ አይደለም። ስኬት በአጋጣሚ ወይም በድል አይከሰትም። እያንዳንዱ ክስተት፣ አዎንታዊም ሆነ አሉታዊ ክስተት፣ ከጀርባው መንስኤ ያለው ስለ ግለሰቦች ፍጹም ግልጽ የሆነ መረዳት ሲኖር ማድረግ ያለብህ ነገር ቢኖር የተሳካላቸውን ሰዎች መምሰል ብቻ ነው። በመጨረሻም ከነሱ ጋር ተመሳሳይ ውጤቶችን ታገኛለህ። ይህ ጽንሰ ሀሳብ በተለያዩ አስተምሮዎች ውስጥ ታስተጋብቷል። ለምሳሌ በመጽሐፍ ቅዱስ ውስጥ በተጠቀሰው የመዝራትና የማጨድ ህግ ላይ የዘራውን ታጭዳለህ ይላል ሰራ ይዛክ ኒውተንም በሶስተኛው የእንቅስቃሴ ህጉ ላይ እያንዳንዱ ድርጊት እኩልና ተቃራኒ ምላሽ እንዳለው አስረግጦ ይነግረናል። እንደኔና እንዳንተ ላሉ ሰዎች ሀሳቦች እንደ ምክንያት ሆነው ሲያገለግሉ፣ ሁኔታዎች ደግሞ እንደ ውጤት ሆነው ያገለግላሉ። በቀላል አነጋገር ሀሳቦች እውነታውን የመፍጠር ኃይል አላቸው። ሀሳቦች መላውን ዓለምን ይቀርጻሉ። የሚያጋጥሙ ሰዎችና ሁኔታዎች የሚፈጠሩት ቀድሞውኑ በአእምሮ ውስጥ ነው። ለምሳሌ ያህል መጥፎ ጠባይ ያለው ባል ያላት ሴት ባታውቅም ባታውቀውም ይህ የአሁኑ ባሏ ከዘመናት በፊት ቀድሞ የተፈጠረ በአእምሯ ውስጥ ነው። እሱን ወደ ህይወቷ ለማስገባቷም ተጠያቂ እርሷ ብቻ ነች። በሚያስደንቅ ሁኔታ አስተሳሰብን ስትቀይር ህይወት በፍጥነት አንዳንዴም በሰከንዶች ለውጥ ውስጥ ሊለወጥ ይችላል። የግልና የቢዝነስ ስኬት መሰረታዊ መርሆ እንደሚከተለው ሊጠቃልል ይችላል። አንተ በዋናነት የምታስበውን ትሆናለ። ይህ መርህ የሃይማኖቶች የፍልስፍናዎች፣ የሜታፊዚክስ፣ የአስተሳሰብ ትምህርቶች እና የስነ ልቦና ንድፈ ሀሳቦች መሰረት ነው። ይህ መርሆ በግለሰብ በቡድን እና በድርጅቶች ላይም ይሰራል። በአንተ ላይ የሚደርሱት ክስተቶች አይደሉም ህይወትህን የሚወስኑት፣ ነገር ግን አንተ እነዚህን ክስተቶች እንዴት እንደምትገነዘባቸውና እንደምትተረጉማቸው በመወሰን አለምህን መፍጠር ትችላለን። በህይወት ውስጥ ያሉ ሁኔታዎች በውጫዊው አለም የሚወሰኑ አይደሉም፣ በአንተ ውስጥ ባለው አለም የተፈጠሩ ናቸው እንጂ የራስህ ምርጫ የራስህ ህይወት ይሆናል። ማንኛውም ጊዜ በማንኛውም ጊዜ የመምረጥ ተፈጥሮዊ ነፃነት አለ። ዞሮ ዞሮ ማንም ሰው በተለየ መንገድ እንድታስብ የተለየ ስሜት እንዲሰማ ወይም የሆነ ነገር እንድታደርግ አያስገድድህም። ከዚህ ይልቅ በዙሪያ ስላለው አለምና ስላጋጠም ሁኔታዎች ባሉ የሀሳብ መነፅሮች መሰረት ስሜትህንና ድርጊቶችን ትቀርጻለህ ታዋቂው የስነ ልቦና ባለሙያ የሆነው ዶክተር ማርቲን ይህንን የምላሽ መንገድ ማንነትን የሚቀርጽና የወደፊት ህይወትህን የሚወስን ነው ሲሉ ይገልጹታል። ክስተቶችን ለስራ የምትተረጉምበትና የምታብራራበት መንገድ ህይወትህን ይወስነዋል። ደስ የሚለው ዜና ይህንን የትርጓሜ መንገድ ራስህን በማስተማር ልታገኙ መቻለህ ነው። ነገሮችህን ለራስህ ለማስረዳት የምትመርጠው መንገድ በአንተ ቁጥጥር ውስጥ ነው። ከቁጣ ወይም ከብስጭት ይልቅ የገጠሙን ሁኔታዎች ደስታንና የብሩህ ተስፋን በሚፈጥር መልኩ የመተርጎም አቅም አለ። ገንቢና ውጤታማ በሆነ መንገድ ምላሽ ለመስጠት መወሰን ትችላለህ። የመምረጥ ኃይል ሁልጊዜም ከአንተ ጋር አብሮ ይኖራል። ሀሳቦችና ስሜቶች ተለዋዋጭ ናቸው። በውጫዊ ሁኔታዎችም ተጽዕኖ ስር በቀላሉ ይወድቃሉ። ለምሳሌ መልካም ዜና ስትቀበል ወዲያውኑ ፊትህ ይፈካል፣ ሰውነትም ይነዝርሃል። በተቃራኒው ያልተጠበቀ አሳዛኝ ዜና ከደረሰ ዜናው የተሳሳተ ቢሆንም እንኳ ቶሎ ልትበሳጭ፣ ልትናደድ ወይም ትግስት ልታጣ ትችላለህ። ያንተን ምላሽ የሚቀርጸው በአንተ ውስጥ ያለው የክስተቱ ትርጓሜ እንጂ ክስተቱ አይደለም። ይህንን መርህ አሁኑ ተግባራዊ ለማድረግ የሚከተሉትን እርምጃዎች ልንወስድ እንችላለን ወይም ተግባራዊ ማድረግ ይኖርብናል። አንደኛ፣ በሕይወት ውስጥ በጣም አስፈላጊ የሆኑትን ነገሮች ቤተሰብ፣ ጤና፣ ስራህና የገንዘብ ሁኔታዎች፣ በሀሳብህ፣ በቃላት፣ በስሜቶች፣ በድርጊትህና በአሁኑ ጊዜ እያጋጠሙ ባሉ ውጤቶች መካከል ያለውን የምክንያትና የውጤት ግንኙነቶችን ተመልከት። ይህንን ስታደርግ ለራስህ ላለማዋሸት ሞክር። ለምሳሌ ለምንድን ነው ሚስትህ ሁልጊዜ ጠዋት ጠዋት የምትበሳጭር? ምክንያቱ ከቤት ስትወጣ እንደምትወዳት ስለማት ነግራት ይሆናላ ትሆናላ። ለምንድን ነው የወፈርከው? ምክንያቱ ከእሁድ እስከ እሁድ ያገኘውን ስታግበሰብስ ነዋ። ሁለተኛ አንተ ከምትመራው ህይወት ጋር በተያያዘ ያለህን ምላሽ ተንትን። አሁንም እንዳቷሽ በአካባቢ ያሉትን ሁኔታዎች እንዴት እንደምትረዳ እንዴት እንደምትተረጉማቸው አስብ። በህይወት ውስጥ ያሉትን እና ያልወደድካቸውን ቦታዎችን ለማሻሻል በአስተሳሰብ ላይ ምን አይነት ለውጦችን ማድረግ ትችላለህ? ለምሳሌ ስራ ይነጠለዋለሁ ብለህ ታስባለህ። ይህንን እይታን ለመቀየር ምን አይነት መፍትሄ ማቅረብ ትችላለህ? አስታውስ፣ የምርጫው ኃይል በአንተ ውስጥ ነው። ይህንን እውነት ተቀበል። እናም ሆነ ብለህ ኃይል የሚሰጡ ሀሳቦችን ወደ አእምሮ አስገባ። ህይወትህን እንዳዲስም እንደ አዲስ እንደመቅረጽም ይህንን እድል ተጠቀም። አራት መሰረታዊ ህጎች አሉ። ከእነዚህ መካከል አንዱ እምነት ነው። የእምነት ህግ ምንም ይሁን ምን ያመንከው እውነት ይሆናል ይላል። ዓለምን የሚቀርጸው በውስጥህ ያለው እምነትህ ነው። ድርጅቶችህ በአንተ እምነት ይመራሉ። በተለይ ስለ ራሴ ያለህ እምነት። አእምሮ ከእምነቶች ጋር የሚቃረን መረጃን አጣርቶ ያስወግዳል። ለምሳሌ አንድ ሰው ገንዘብ የኃጢአት ሁሉ መሰረት ነው ብሎ ካሰበ በህይወቱ ውስጥ ያሉ ገንዘብ ነክ ጉዳዮችን ሁሉ ማስተዳደር አይችልም። ለእሱ ገንዘብ መሰብሰብ ነውር ነው። ገንዘብ የሚያስገኝለትን ምንም አይነት ድርጊት አይከውንም። አእምሮም ስለ ገንዘቡ ያሉ መረጃዎችን እያጣራ ያስወግዳል። የሆነ ነገርን ለማመን የግድ በተጨባጭ ያለውን ሁነት ማየት የለብህም። ነገር ግን የምታምነውን ታያለህ። ምንም አይነት እውነት ቢቀርብልህ እምነቶችህን የሚፈታተን መረጃ ከሆነ ብዙ ጊዜ መረጃውን ውድቅ ታደርገዋለህ። ጭፍን ፍርጃ የሚለው ቃል የሚያመለክተው ማስረጃ በሌለበት ሁኔታ አስቀድሞ በአእምሯችን የተፈጠረ ፍርዳችን ነው ፍርዶችን ነው። በመረጃ ላይ የተመሰረተ ውሳኔ ለማድረግ በቂ መረጃ እስካልሰበሰብክ ድረስ በሰዎች ወይም በሁኔታዎች ላይ ያለ ጊዜው ከመፍረድ መቆጠብ አንዱ የስኬታማ ሰዎች ባህሪ ነው። ከሁሉም በላይ ስለ ራስና ስለ ችሎታ ቀድመ በግምት ከመፍረድ መቆጠብ ይኖርባል። አንድ ሰው ምንም ሳይሞክር በተቀመጠበት እኔ ሀብታም መሆን አልችልም ብሎ በራሱ ላይ ከፈረደ ባለበት ይበሰብሳል እንጂ የመለወጥ መንገድን አይጀምርም። ስለ ራስ ያለ ጥልቅ እምነት ትክክል ሳይሆን ላይሆን ይችላል። በእምነቶች ላይ ተመሰረተ በራስ ላይ አትፍረድ። በጣም ጎጂ ከሆኑ እምነቶች መካከል ራስን የሚገድቡ እምነቶች ናቸው። እነዚህ እምነቶች የሚነሱት በሆነ መንገድ እንደተገደብክ ሲሰማ ነው ለምሳሌ ያለ ምንም አይነት ተሰጥኦ የለኝም ብለህ በማመን ከሌሎች ያነሰ ችሎታ እንዳለህ አድርገህ ራስህን ልትፈርጆ ትችላለህ ራስን በማቃለል ወጥመድ ውስጥ መውደቅ እና ከእውነተኛው አቅምህ ባነሰ ዋጋ መገመት የተለመደ ክስተት ራስን የሚገድቡ እምነቶች ለእድገትህ እንቅፋት ይሆናሉ የግል ስኬትን የሚያዳክሙትን ሁለቱን ታላላቅ ጉድለቶችን ይፈጥራሉ ጥርጣሬን እና ፍርሃትን ማለት ነው እነዚህ እምነቶች ሽባ ያደርገዋል። እውነተኛ ቅምህን ለማሟላት አስፈላጊ የሆነውን በድፍረት ነገሮችን የመጀመርና እርምጃ የመውሰድ አቅምህ ላይ እንቅፋት ይሆናሉ። ገና መንገዱን ሳይጀምረው አንበሳ ያጋጥመኛል እያለ የሚቀር ተጓዥ ትሆናለህ። በየትኛውም መንገድ ብትጓዝ አደጋ የማይቀር ነውና የተሰላ አደጋን መቀበል ወይም ሪስክ መውሰድ ይኖርብሃል። በህይወትህና ቢዝነስ ውስጥ ለመራመድ ራስህን የሚገድ የሚገድቡ እምነቶችን እና ሳታቋርጥ መቃወም አለብህ። በማንኛውም መልኩ እየተገደብክ እንደሆን የሚነግርህን ማንኛውንም ሀሳብ ውድቅ ማድረግ አለብ። በሀሳቦች የማትገደብ መሆኑን እና ሌሎች የደረሱበት መድረስ እንደምትችል ያለምንም ቅድመ ሁኔታ ማመን አለብ። በወጣትነቴ ፈታኝ ሁኔታዎች ያጋጠሙ ነበር፣ እና የሌሎች ስኬት የመጣው በተፈጥሯቸው ባላቸው የበላይነት ወይም የማሰብ ችሎታ መሆን አለበት ብዬ በማሰብ የአእምሮ ወጥመድ ውስጥ ገባው ይላል ጸሐፊው ሳላስብ እነሱ ከእኔ ጋር የበለጠ ዋጋ እንዳላቸው ደመደምኩ። ይህም ዋጋ እንደሌለኝ እንዳምን አድርጎኛል። ይህ የተሳሳተ እምነት ለአመታት እድገቴን አግዱታል። እንደ እውነቱ ከሆነ ማንም ሰው በተፈጥሮ ከአንተ የተሻለ ወይም ብልህ አይደለም። ሌሎች የላቀ ስኬት እያገኙ ከሆነ የተፈጥሮ ችሎታቸውን ከአንተ በላይ ተግተው ስላዳበሩት ነው እንጂ በተፈጥሮ የተሰጣቸው ስለሆነ አይደለም ከአንተ በላይ በህይወታቸውና በስራቸው ላይ የምክንያትና የውጤት ህጎችን ተግብረዋል። እናም ሌሎች ያከናወኑትን ማንኛውንም ነገር አንተ ማሳካት ትችላለህ። አንተም እንደነሱ ማድረግ ትችላለህ፣ መማር ብቻ ነው የሚያስፈልግ። ይህን ህግ አሁኑኑ ተግባራዊ ለማድረግ እነዚህ ሁለት ነገሮች ያስፈልጉሃል። አንደኛው አእምሮን ከጥርጣሬና ከፍርሃት ነፃ ማውጣት። አቅምን የሚገድብ ነገር ወይም የምትቆምበት ስፍራ እንደሌለ አስብ። እንደማትወድቅ ብታውቅና ያልተገደበ ጊዜ ገንዘብ ተሰጥቶ ችሎታ ቢሰጥህ ምን አይነት ድፍረት የተሞላበት ህልም ትከተል ነበር? ምን አይነት ውሳኔ ታደርጋለህ? ምን አይነት ማንነት ታስባለህ ወይም በህይወትስ ምን ያህል ሀብት ታገኛለህ? ሁለተኛ እድገትህን የሚከለክሉትን ራስን የሚገድቡ እምነቶችን መፈተል። ብዙውን ጊዜ ግለሰቦች የራሳቸውን ውስን እምነት ሳያውቁ ታውረው ይኖራሉ። አንተን ከራስህ ጋር በላይ አንተን ከራስ በላይ በደንብ የሚያውቅና የሚያውቅ የለምና እድገትህን ስለሚያግዱ እምነቶች በአቅ ምርምር እንዳትዋሸኝ ወደ እነርሱ ቅረብ እና በአንተ ውስጥ ያለውን አቅም በሙሉ ፈትሽ። እንዳትሰራ የሚከለክሉ ማናቸውንም እምነቶችን ጥያቄ ውስጥ አስገብተህ መፍትሄ ፈልግላቸው።